ለሶስት ሰዎች የቅድስና ሁለተኛ ደረጃ ማዕረግ ተሰጣቸው። ርዕሰ ሊቀነ ጳጳሳት ሌዮ አስራ አራተኛ ለሶስት ሰዎች አንድ ህንዳዊ ጳጳስና ሁለት ኤኳዶራዊ ሚስዮናውያን የቅድስና ሁለተኛ ደረጃ ማዕረግ እንዲሰጥ ፈቀዱ። ቅዱስነታቸው ፍቃዱን የሰጡት ከቅድስና ሕይወት ተቋም የበላይ ኃላፊ ካርዲናል ሰመራሮ ጋር ቆይታ ማድረጋቸውን ተከትሎ መሆኑም ተገልጿል። ሶስቱ የቅድስና ሁለተኛ ደረጃ ማዕረግ የተሰጣቸው ኮሎምቢያዊቷ እህት አነስ አራንጎ አራንኮ ቪላስኮስ ህንዳዊው ጳጳስ ማቲዩ ማኪልና ስፔናዊው ጳጳስ አሌክሳንድሮ ላባካ ኡርጋቴ መሆናቸው ተጠቅሷል። ከነዚህ ከዚህ ቀደም የእግዚአብሔር አገልጋይነት ማዕረግ ተሰጥቷቸው ከነበሩት ሁለቱ ስፔናዊው ጳጳስ አሌክሳንድሮ ላባካና እህት አኒስ ኢራንጎ በኢኳዶር ውስጥ የሚኖሩ ታጋኤሪ የተባሉ ጎሳዎችን ከማዕድን ቁፋሮና ጫካን መመንጠር ለመታደግ በመሞከራቸው ሰማዕት የሆኑ ናቸው። ህንዳዊው ጳጳስ ማቲዩ ማኪል በህንድ ሲጣሉ የነበሩ ማህበረሰቦች ሰዎችን ለማስማማት ጥረት ያደረጉና የጎብኚዋ ድንግል ማርያም እህቶችን ገዳም የመሰረቱ ናቸው። ቅዱስነታቸው በርዕሰ ሊቀነ ጳጳስነት መጀመሪያ ጊዜያቸው የቅድስና ሁለተኛ ደረጃ ማዕረግ የሰጧቸው የመጀመሪያዎቹም እነዚህ መሆናቸውን ቫቲካን ዜና ዘግቧል።